የአህያ ባል ከጅብ አያስጠልም። ቢሆንም ተረቱም ሻቢያ ቁርጡ ቀን ሲመጣ ከካይሮ ጉያ ስር ተገኝቷል። ከፍጥረቱ አንስቶ የግብፅን ሽንኩርት ሲበላ ያደገው ህግደፍ በእርጅና ዘመኑም የካይሮን ጉያ ይሙጥኝ ብለዋል። አሁን ደግሞ በአሰብ ወደብ የግብፅ ወታደራዊ ቤዝ እንዲቋቋም መወሰኑን የሚገልጽ መረጃ ወጥቷል። ኤልሲሲ ማንም የኤርትራን ሉዓላዊ ግዛት እንዳይዳፈርም፣ ደፍሮ አስመራን የሚነካ ካለ ግን እኔ ያለው ሲል ለመረብ ምላሽ ጋሻ መሆናቸውን ይፋ አድርገዋል ፕሬዝዳንት ኢሳያስ በበኩላቸውም ባልተለመዱ፣ ዲፕሎማሲያዊ ባልሆኑ ቃላት ኤልሲሲን ሲያሞጋግሱ ተደምጠዋል። ከኢሳያስ ሙገሳ ጀርባም ግብፅ ለአስመራ የገባቸው ወታደራዊ ቃል ኪዳን እንዳለ ታውቋል። ይህ በእንዲህ እንዳለ ኤርትራ፣ ኢትዮጵያ 30 ሺህ ሰራዊት አዝምታብኛለች ስትል አዲስ ክስ አሰምታለች። በዝርዝር እናስደምጣቸዋለን። ጄኔራሉ ክተት አውጀዋል። ብልጽግናን ተባብረን እናጥፋው ሲሉ ለሻቢያና ፋኖ ግልጽ ጥሪ አሰምተዋል። ከወራት በፊት በመከላከያ ሰራዊቱ የፋኖ ኃይሎችን በመምራት የተከሰሱት ጀነራል ምግባይ የመጨረሻ ያሉትን የክተት ጥሪ አሰምተዋል። አሁን ተባብረን ሊያጠፋን የመጣውን ኃይል የምንመክትበት ጊዜ ነው ሲሉ ተደምጠዋል። አዊ በደጉ ጊዜ ያልወጣችሁትን ተራራ ከዘራ ይዛችሁ አትችሉትን ባሉ ማግስት ነው ጀነራሉ ግልጽ ክተት ያሰሙት። ጄኔራሉ ስለ ብልጽግና ኑና ሻቢያ ያቀረቡትን ንግግር በዝርዝር እንመለከታለን። ህወት ጠቅላይ ሚኒስትር አብይ አህመድን ዘለፈ። ጠቅላዩ በትግራይ ሁለት ወር ብቻ ነው የተዋጋ ነው ከትግራይ ይልቅ ወለጋ የተዋጋ ነው ይበልጣል ማለታቸውን ተከትሎም ህጋዊነቱን ያጣው ህወት ንስሐ የማያውቁ በማለት በዘለፈ የታጀበ መልስ ሰጥቷል። ከዚህ በተጨማሪም ጦርነቱ ከተጀመረም እጅግ አደገኛ ይሆናል ሲል ያስጠነቀቀ ሲሆን ለተባበሩት መንግስታት ድርጅት በጉዳዩ ላይም ደብዳቤ ልኳል። እንመለስበታለን። ትራምፕ ከቻይናዎቻቸው ጋር ያደረጉትን ውይይት ድንቅ ነበር ሲሉ አሞካሹም። ሁለቱ መሪዎች ከስድስት ዓመት በኋላም ለመጀመሪያ ጊዜ ተገናኝተዋል። ከውይይቱ በኋላ አስተያየታቸውን የሰጡት ትራምፕ ድንቅ ነበር በማለት አሞካሽተዋል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላውኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጄኔራሉ ክተት አውጀዋል። ብልጽግናን ተባብረን እናጥፋው ሲሉ ለሻቢያና ፋኖ ግልጽ ጥሪ አሰምተዋል። ከወራት በፊት በመከላከያ ሰራዊቱ የፋኖ ኃይሎችን በመምራት የተከሰሱት ጄኔራል ምግበይ የመጨረሻ ያሉትን የክተት ጥሪ አሰምተዋል። አሁን ተባብረን ሊያጠፋን የመጣውን ኃይል የምንመክትበት ጊዜ ነው ሲሉ ተደምጠዋል። አብይ በደጉ ጊዜ ያልወጣችሁትን ተራራ ከዘራ ይዛችሁ አትችሉትም ባሉ ማግስት ነው ጄኔራሉ ግልጽ ክተት ያሰሙት። በትናንትናው እለት በአክሱም ከተማ የተገኙት የትግራይ ጦር አዛዡ ጄኔራል ምግበይ ሃይለ አነጋጋሪና ጠንካራ አስተያየቶችን ሰጥተዋል። የጄኔራሉ አስተያየት ማዕከላዊ መንግስቱና ህወሀት ዳግም ወደ ግጭት የሚገቡበት እድል እየሰፋ መምጣቱን ያመላከተ ሆኗል። የፌዴራል መንግስቱን ትግራይን እና ሰራዊቱን በመከፋፈል የሚወነጅለው የጄኔራል ምግበይ ንግግር ለኤርትራ ግልጽ ጥሪ የተላለፈበት ነው። የኤርትራ መንግስት እንዲያግዘንና ከጎናችን እንዲቆም ወስነናል ብለው ተብለዋል ጀኔራሉ፣ ከኤርትራ ባለፈ ለአማራና አፋር ኃይሎችም ከጎናችን ሁኑ የሚል ጥሪ አቅርበዋል። ጄኖሳይድ የምትቃወም ኃይል ሁሉ አማራም፣ ኤርትራም፣ አፋር እናገው ገው ከትግራይ ህዝብና ሰራዊት ጎን እንድትቆም ጥሪ እናቀርባለን ሲሉ ነው የተደመጡት። አሁን ከኤርትራና ሌሎች ኃይሎች ጋር ለመስራት የወሰንነው ውሳኔ እስካሁን ከወሰናቸው ውሳኔዎች በመልኩ እጅግ የተለየ ነው ሲሉ የቀጠሉት ጄኔራሉ እንዲህ ሲሉም ያክላሉ ይህን እጅግ የተለየ ውሳኔ በማያዳግም ሁኔታ ነው የምናስፈጽመው። እኛ ያለንበት የጂኦግራፊ አቀማመጥ በህግ የኢትዮጵያ ሉዓላዊ ግዛት እንደሆነ እናውቃለን። ነገር ግን ከኤርትራ መንግስት ጋር መተባበር ግድ ይላል። ስለዚህ ይህን ከግምት ውስጥ በማስገባት ሻቢያ ሊያግዘን ይገባል በማለት ተናግረዋል። ለሁለታችንም ህልውና በጋራ የምንቆምበት ጊዜ ላይነን የሚሉት ምግበይ የትግራይ ጦር ራሱን ለመከላከል ሙሉ ዝግጅት አድርጓል ብለዋል። የትናንቱ የጄኔራል ምግበይ ንግግር ሁለት ነገሮችን ያመላከተ ሆኗል። የመጀመሪያው ህወሓት ውጊያ ለመክፈት መወሰኑን ሲሆን፣ ሁለተኛው ደግሞ ጽምዶ የተሰኘው ያልተቀደሰ የሻቢያና ህወሓት ግንኙነት ከፍ ወዳለ ወታደራዊ ትብብር ማደጉን ያሳይ ሁኗል። ስለዚህ የጽምዶ እንቅስቃሴ ጠቅላይ ሚኒስትሩ ከቀናት በፊት መናገራቸው የሚታወስ ነው። ይህ በእንዲህ እንዳለ የቀድሞው የህወሓት ከፍተኛ አመራር አቶ ገብሩ አስራት ስለ ጽምዶ እስካሁን ያልተሰሙ አዳዲስ ምስጢሮችን አጋርተዋል። የኤርትራ መገበያያ ገንዘብ በትግራይ በስፋት እየተዘዋወረ ነው በማለትም ተናግረዋል። አቶ ገብሩ በኢትዮ ኤርትራ ጦርነት ወቅት የትግራይ ክልል እርሰ መስተዳደር የነበሩ ሲሆን በኋላ ላይ ህወሓት ለሁለት ሲከፈልና የቀድሞ የድርጅቱ ሊቀመንበር የአቶ መለስ ዜናዊ ቡድን በአሸናፊነት ሲወጣ ከህወሓት የተገለሉ አመራር ናቸው። ከዚያም በኋላ በተቃውሞ ፖለቲካ ውስጥ የተቀላቀሉ ሲሆን ሉዓላዊነትና ዲሞክራሲ በኢትዮጵያ የሚል መጽሐፍትንም ለአንባቢያን አድርሰዋል። አቶ ገብሩ ኤንቢሲ ከተባለ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከተወሰነ ጊዜያት ወዲህ በህወሓትና በኤርትራ መንግስት መካከል ተፈጥሯል የተባለውን ጥምረት በተመለከተ በርካታ ጉዳዮችን አንስተዋል። ጽምዶ ስለተባለው ጥምረት ምልክ ምልክታቸውን የሰጡት ፖለቲከኛው በህወትና በኤርትራ መንግስት ግንኙነት ቁልፍ ሰው የቀድሞ የህወት ሊቀመንበርና በአሁኑ ሰዓትም በአሜሪካ የሚገኙት አቶ ስብሃት ነጋ መሆናቸውን ተናግረዋል። ኤርትራ ባለስልጣናትና የአቶ ስብሃት ግንኙነት ጥብቅ ነበር ያሉት አቶ ገብሮም ከዚህ በተጨማሪም በኢትዮ ኤርትራ የድንበር ጦርነት ወቅት ሳይቀር ኤርትራውያኑ ለአቶ ስብሃት ስልክ ይደውሉ ነበር ሲሉ አክለዋል። ጽምዶ በሚባለው ጥምረት ዙሪያ ማብራሪያቸውን የቀጠሉት አቶ ገብሮ የኤርትራ መንግስት ጽምዶ በሚል ከህወሓትና ትግራይ አመራሮች ጋር ህብረት ሲፈጠር ዋነኛ ዓላማው ኢትዮጵያን እንደ ሀገር አዳክሞ ለማፍረስ ነው ብለዋል። የአህያ ባል ከጅብ አያስጥልም። ቢሆንም ተረቱ ሻቢያ ቁርጡ ቀን ሲመጣ ከካይሮ ጉያ ስር ተገኝቷል። ከፍጥረቱ አንስቶ የግብፅን ሽንኩርት ሲበላ ያደገው ህግደፍ በእርጅና ዘመኑም የካይሮን ጉያ የሙጥኝ ብሏል። አሁን ደግሞ በአሰብ ወደብ የግብፅ ወታደራዊ ቤዝ እንዲቋቋም መወሰኑን የሚገልጽ መረጃ ወጥቷል። ኤልሲሲ ማንም የኤርትራ ሉዓላዊ ግዛት እንዳይዳፈር ደፍሮ አስመራን የሚነካ ካለ ግን እኔ ያለው ሲል ለመረመላሽ ጋሻ መሆናቸውን ሰላምን ይፋ አድርገዋል። ፕሬዚዳንት ኢሳያስ በበኩላቸው ባልተለመዱ ዲፕሎማሲያዊ ባልሆኑ ቃላት ኤልሲሲን ሲያሞጋግሱ ተደምጠዋል። ከኢሳያስ ሙገሳ ጀርባ ግን ግብፅ ለአስመራ የገባቸው ወታደራዊ ቃል ኪዳን እንዳለ ታውቋል። በአባዩ ድል ክፉኛ የተበሳጨችው ካይሮ የኢትዮጵያን ዙሪያ ገባ እንዳሞራ እየዞረች ነው። አንዴ ሶማሊያን፣ ሌላ ጊዜ ደግሞ ኤርትራን በመጠቀም ኢትዮጵያ ላይ ጫና ለማብዛት እየሞከረች ነው። ሰሞነኛው የፕሬዚዳንት ኢሳያስ ጉዞ አላማ ከዚሁ ጋር የተገናኘ ነው። ባልተለመደ መልኩ ለአምስት ቀናት ጉብኝት ካይሮ የሚገኙት አቶ ኢሳያስ አፈወርቂ ከግብፅ የሚፈልጉትን አግኝተዋል። ለጸረ ኢትዮጵያ ተልኳ ሻቢያን ለመጠቀም የማታመነታው ግብፅ የአባዩን ሽንፈት በቀይ ባህር ለመበቀል በምታደርገው ጥረት ሻቢያ ሁነኛ አጋሯ ሆኗል። ትናንት በካይሮ ቤተ መንግስት ያደረጉት ውይይትም በዚሁ ጉዳይ ላይ እያጠነጠነ ነው። ሁለቱ ፕሬዚዳንቶች ውይይት ባደረጉበት ወቅት የግብፁ መሪ ለሉዓላዊነት ይመስላችሁና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ለኢሳያስ ነግረዋቸዋል። እዚህ ቀደም ጎረቤት ሀገር ሶማሊያም ከኢትዮጵያ ጋር ለመግባባት በፈጠረችበት ወቅት እኚሁ የግብፅ ፕሬዚዳንት አይዟችሁ ለሶማሊያ ለዋላዊነት እንዲሁም የግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ ሲሉ ነበር እየከረሙት። አሁን ደግሞ የካይሮ አንቴና ከሞቃዲሾ ወደ አስመራ ዙሯል። ከፕሬዚዳንቱ ጽህፈት ቤት የወጣው መግለጫ እንደሚያመላክተው ሁለቱ ፕሬዚዳንት ቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳ የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ህጋዊም ታሪካዊም መልካም ምድራዊና ኢኮኖሚያዊ መሆኑን የገለጹት ጠቅላይ ሚኒስትሩ ባለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል እንደሚገባው አጽንዖት ሰጠው ተናግረው ነበር። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለአመታት በዘለቀው ውዝግብ ውስጥ የምትገኘው ግብፅ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዚዳንት ኤልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን፣ በአሁኑ ጉብኝትም ፕሬዚዳንቱም ይህንኑ በድጋሚ እንዳረጋገጡላቸው የወጣው መግለጫ አመላክቷል። ህዋት ጦርነት ከተቀሰቀሰ ውጤቱ አስከፊ ነው ሲል የፌዴራሉ መንግስት አስጠነቀቀ። ህዋት ጠቅላይ ሚኒስትር አብይ አህመድ ጥቅምት 18 2018 ዓ.ም ፓርላማ ላይ የሰጡትን ማብራሪያ አስመልክቶ ጠንከር ያለ የተቃውሞ መግለጫ አውጥቷል። በመግለጫውም ጠቅላይ ሚኒስትሩ ስለ ፕሬትሮ ግጭት ማቆም ስምምነትና ስለ ሁለት ዓመቱ ጦርነት የሰጡትን ማብራሪያም ተቃውሟል። በኢትዮጵያ መንግስት ሌላ ዙር ጦርነት እየተጫረ ነው ሲል የወነጀለው ህዋት ጦርነት ከተቀሰቀሰ አደገው አደጋው በሁሉም አቅጣጫ በጣም የከፋ እንደሚሆን ገልጿል። የኢትዮጵያ መንግስት የፕሪቶሪያን ስምምነት እርጉም የለሽ ለማድረግ እየሰራ ነው ሲለም ህዋት ከሷል። መንግስት የፕሪቶሪያን ስምምነት በመጣስ ህዋት ወራሪ ያላቸው ኃይሎች ከትግራይ ግዛት እንዳይወጡና ይበልጥ ተጠናክረው እንዲደራጁ እያደረገ ነው ብሏል። የፌዴራል መንግስቱን በፕሪቶሪያ ስምምነት አዋኪነት የከሰሰው ህዋት ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉት ንግግር ጦርነት የሚጋብዝ ነው ብሏል። ጠቅላይ ሚኒስትሩ በሰሞነኛው የፓርላማ ማብራሪያቸው የፕሪትሮ ስምምነት ግራ እያጋባቸው እንደሆነ በመጠቆም ባለቤቶቹ ዋና ተደራዳሪ የነበሩት እነጌታቸው ረዳ መሆናቸውን ገልጸዋል። አብይ የስምምነቱ ባለቤት ናቸው ያሏቸው ተደራዳሪዎችና ፈራሚዎች እነጌታቸው ረዳና ሌተናል ጄኔራል ፀድቃን ገብረ ትንሣይ ከህዋት ተገንጥለው እየተንቀሳቀሱ ነው። ህዋት እነጌታቸው ረዳን ከትግራይ ካባረረ በኋላ የፕሪትሮ ስምምነት ባለቤት ነኝ ቢለም ተግባራዊነቱ ከተስተጓጎለ ሰነባ ተጠናቅቋል። ህወሓት በመግለጫው ጠቅላይ ሚኒስትሩ በፕሪቶሪያ ስምምነት ተደራዳሪዎች ላይ የሰጡትን አስተያየት ኮንኗል። ስምምነቱ የተፈረመው በህዋትና በፌዴራል መንግስት መካከል ቢሆንም ጠቅላይ ሚኒስትሩ ከተቋማዊ ሂደት ነጥለው ወደ ተደራዳሪ ግለሰቦችና ፈራሚዎች ወስደውታል ብሏል። አብይ በፓርላማ ባደረጉት ንግግር ፕሪቶሪያ ከጄኔራል ጻድቃን ጌታቸው ረዳና አሰፋ አብርሃ ጋር ነው የተደራደረ ነው በማለት ህዋትን ከስምምነቱ ገለል አድርገውታል። ህዋት በምርጫ ቦርድ ህጋዊ የፖለቲካ ሰውነቱ ካጣ በኋላም ከፌዴራል መንግስቱ ጋር ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ መጥቷል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የትግራይ ጦርነት የሁለት ወራት ጦርነት ነበር ማለታቸውን ህወሓት ኮንኗል። አብይ በትግራይ ላይ ላለፉት አምስት ዓመታት የቀጠለውን የዘር ማጥፋት ዘመቻ አቅልለው ለማቅረብ ሞክረዋል ያለው ህወሓት በትግራይ ዝሞትና ስቃይ ምን ያህል እያፌዙ እንደሆነ ያሳያል በማለት ኮንኗል። የግጭት ማቆም ስምምነቱ ከመቼውም ጊዜ በበለጠ አሁን አደጋ ላይ መውደቁን ዓለም አቀፉ ማህበረሰብ ማወቅ አለበት ሲለም ሲሆን በመግለጫው አስጠንቅቋል። አፍሪካ ህብረት አደራዳሪ አካል የፕሪትሮ ስምምነት አደጋ ላይ የጣለውን ሁኔታ ለመገምገም አስቸኳይ ስብሰባ እንዲቀመጥ ጠይቋል። ትራምፕ ከቻይና ጋር ያደረጉትን ውይይት ድንቅ ነበር ሲሉ አሞካሹ። ሁለቱም መሪዎች ከ6 በኋላም ለመጀመሪያ ጊዜ ተገናኝተዋል። ከውይይቱ በኋላ አስተያየታቸውን የሰጡት ትራምፕ ድንቅ ነበር በማለት አሞካሽተዋል። አሜሪካው ፕሬዚዳንት ዶናልድ ትራምፕና የቻይናዎቻቸው ዢ ከስድስት ዓመት በኋላ ለመጀመሪያ ጊዜ በደቡብ ኮሪያ ተገናኝተው ከተነጋገሩ በኋላ ትራምፕ ድንቅ ውይይት ማካሄዳቸውን ገለጹ። የሁለቱ ፕሬዝዳንቶች መገናኘትና መነጋገር በመካከላቸው የተፈጠረውን የንግድ መካረር ያረግባል የሚል ተስፋ ፈጥሯል። ዶናልድ ትራምፕ በደቡብ ኮሪያ ከተካሄደው ውይይት በኋላ ድንቅ ነበር ሲሉ ቤጂንግ በበኩሏ ዋና የንግድ ጉዳዮችን ለመፍታት ከመግባባት ላይ ተደርሷል ብላለች። ዶናልድ ትራምፕ ከቻይና ወደ ሀገራቸው በሚገቡ ምርቶች ላይ ከፍተኛ ታሪፍ መጣላቸውን ተከትሎ በሁለቱ ሀገራት መካከል ያለው ግንኙነት ውጥረት ውስጥ ገብቶ ቻይና ተመሳሳይ እርምጃ እንድትወስድ አድርጓታል። ሁለቱ ሀገራት ባለፈው ዓመት ግንቦት ወር ላይ ከስምምነት ላይ ቢደርሱም ውጥረቱ ግን እንደቀጠለ ነበር። ሐሙስ ዕለት በደቡብ ኮሪያ ያካሄዱት ውይይት ይፋዊ ስምምነት ላይ እንዲደረስ ያደረገ ባይሆንም መንገዶች ግን የጠረገ ነበር ተብሏል። በስብሰባው ወቅት የተነሱ ጉዳዮችና መግባባት የተደረሰባቸው የትኞቹ እንደሆኑ ግን እስካሁን ድረስ በይፋ አልተገለጸም። የንግድ ስምምነቶች ላይ ለመድረስ ብዙ ጊዜ ለዓመታት የሚካሄዱ ንግግሮችና ድርድሮችን ይጠይቃሉ። የዓለም ሀገራት ከዶናልድ ትራምፕ ከፍተኛ ታሪፍ በኋላ ያሉትን ክፍተቶች ለመፍታት ወዲያውኑ እርምጃ ሲወስዱ ታይተዋል።